ስመአብ ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። እንዴት አላችሁ? እንዴትስ ሰነበታችሁ የእግዚአብሔር ቤተሰቦች? ይህ ቪዲዮ ለአርባ ቀን ቻለንጅ ብዬ የለቀኩት ቪዲዮ ማብራሪያ ነው። በመጀመሪያ ግን ወደ ማብራሪያ ከመጋቴ በፊት እባካችሁ ይህ ቪዲዮ ሼር፣ ላይክ እያደረጋችሁ ጀምሩት። ምክንያቱም በዚህ ቪዲዮ ገና ያልተማሩት ሕጻናት፣ አናጉኒስጢስ፣ እንዲሁም ዲያቆናት ትምህርታቸው የሚያሻሽልበት ቪዲዮ ነው። እናንተም በየቀኑ የሚለቀቀው ቪዲዮ እንዲመጣላችሁ ሰብስክራይብ እና የደወል ምልክቱን እየተጫናችሁ ጀምሩት። እሺ፣ ወደ ማብራሪያው ሲገባ የአርባ ቀን ቻሌንጅ ዓላማ ምንድነው? ግእዝ ቅዳሴን ከምንባሃ ጀምሮ እስከ እትው ድረስ አንድ ጀማር ዲያቆን እንዴት እንደሚማረው እንደሚይዘው የሚገልጽ ነው። ቪዲዮውን በጥራት ከነ ምልክቱ እና ከነቱ አሉ መቼ ሰዓት እንደሚባለው እያብራራ የሚያስተምር ነው። ቪዲዮውን የሚለቀቀው ሰኞው ምሽት አንድ ሰዓት ጀምሮ በየቀኑ አንድ ሰዓት አንድ ሰዓት ይለቀቃል። አንድ ሰዓት እስከ ሶስት ሰዓት እንዳጠኛችሁት ተመልሰን ደግሞ ላይቭ ላይ የከበደውን የከበደውን ሶስት ሰዓት እስከ አራት ሰዓት እንለዋለን። እርግጠኛ ነኝ ትይዙታላችሁ። በጣም ቀላል ነው። ተቀላቀሉ። ሰላም እግዚአብሔር ኩላችን ጋር ይሁን።